አንቺ ወጣሽ ተከትለሻል፣ ጂጂ ከዛ ጽጌና ኔስ ብቻችንን ስንቀር እንለያይ ተባብለን ተለያየን። ተቀጭ እና በቃ እንለያይ፣ ችግር የለው ኮ በቃ። ግፍት ስለሌላቸው ተናደዱ መሰለኝ። እና ምን ሆና ነው

እንደ ከእዛ በኋላ መታሽ ስጪ፣ እሺ። ለምን መሰጠሽ፣ አሪፍ ሰዓትም ቁጭ ብለሽ ተጫዋችኝ። ስጡ ስጡ አይሰራም። ድክ ላይ ናደርገች ብዬሽ ነው። እኔንም ድክ ላይ ናደርገች ብዬሽ አይስማም። ስሚ፣ ጊፍት የለም። በቃ ጊፍት የለም ዛሬ ጁማ ነው። አንቺ ይኸውልሽ እንደሌሎቹ ልጆች

ሀይሚዬ የእኔ እናት ሀይሚ እኮ ግን ጎበዝ ልጅ ነበረች። ነው ተስፋ ያስቆርጣል። አባቴም ስማ እንዴ፣ አንዱ ስልክለት እንትን አላለኝ። ወይ ጉድ ሁለተኛ እንዳትመጣ እዚህ ቤት። ማን ነው? ኧረ እንብ ግን በእናትህ እፍርታምናት ይ እንትን ነዋ። በዛባት መሰለኝ ቅጣጣችን እንደማልተመቻትም እሺ እንትኔን እንዳትወስድብኝ። እሺ ዛሬ ግን አን አካውንት የሆነ ፕራይቬት ይበዋል እንጂ ሰላም አይደለም። ምንድነው ግን ሁለት መቶ ሀያ ሰባት ሰው ብቻ ነው እያለን እኔ ጋራ ዛሬ፣ አንቺ ደግሞ ከሁለት መቶ ሰማንያ በላይ እንቀሳቀስ ብለዋል። ምን ሆኖ እኔ አሁን ወይን ለመውሰድ ማንን ልጥራ? እንዳትወስድብኝ እግዚአብሔር እንዳትወስድ እንዳንጣላ። አማን ስሞት እንዳይ ስልኩ ይቀመጥታ። ይወቀ ሹጣን ሁለተኛ እንደዚህ እንዳታስቀድም። ሰምትሻለሁ እንደዚህ ይህንን ቃል አንድ ማዘር ራሱ አስመላኝ ምናምን ነበረ፣ ተመለሰብኝ። ስድብ ላይብ ላይ ሰምታ ተነዳብኛለች። መንፈስ ሜምበር ሌስኮ ጋይስ

ሄድያለች ማምነት ፕሬዚዳንት መጥቶልኛል እኔ በቀን ሆች እግዚአብሔር የሚሰጥሽ እኔ ሰው እንዲህ በዚህ ሰዓት እግዚአብሔር እኔ ምን እንደሚሰጠኝ አታውቂም። ቁጭ ብዬሽ ተጫውቼ ለፍልፌ የሆዴን ተናግሬ ስቄ ማልቅሽም እዚህ ላይ አውጣለሁ። የሚመጣ ይመጣል። እኔን የወደደኝ የምንገርሽ ማታ ሆነ ቀን ሆነ ሌሊት ሆነ ነው ከወደደኝ ያለውበት ቦታ ይመጣል አለቅ በረከቱንና ጤና ይስጠኝ። ኤድ ቴንክ ዩ ሰው ከወደደሽ እግዚአብሔር ለምን እኔ እንደዚህ ነገር ለምን አልሰጠኸኝም? ለምን እንደዚህ አላረክልኝም? ለምን አይነ ይደርሳል? ሁሉንም በቃ ግርሞት ነው የማየው። ምክንያቱም የሆነ ነገር ሲከለክለኝ እኔ የፈለግኩትን ነገር እግዚአብሔር ሲከለክለኝ እሱእኔ ጋር ስትመጪ ሰባኪ አትሁኝ፣ ጂጂ በቃ እኔ ጋር ስትመጪ

የትም እየተንዘናዘሽ እየዞሽ በራንዴ እየመጣሽ ሻምጡኬት ነው የሚመጣው። ቁጭ ብለሽ ስራዬን ነው ብለሽ ባክራውንድሽን አስተካክለሽ ከአንቺ በኋላ የመጡት እኮ ተለውጠ ሰው እየሆኑ እኮ ነው። እዚህ ላይ ጽጌ ስትመጪ መጀመሪያ አሁን ደግሞ እንደዛ ማለት አትች። ቁጭ በይ ትዕግስት ይፈልጋል። ቲክቶክ ይ ወዴት ወዴት ነው እዚ በጣም እኮ ነበር ሰው የሚወዳት። እኔን ራሱ እኮ ልጥልጣ አርጋ አሸንፋኛለች። እግዚአብሔር ትልጌ ግን የትም ትሽከረከር ትሽከረከር፣ ትመጣና ቁጭ ብለሽ መጫወታለች ወይ ያከብ አሁን እኔ ማለት ነው ላይ ጸጌ ላይ ውጭ እንዲህ ሚሊዮን አለብኝ ያመጣን በቃ ከአሁን በኋላ

እኔ ራስ ዛሬ ማሜን የሰጠኝ ስይስወር ማሜ ኤደን ኤም ትላንትናና ከትላንት ወዲያ አሁን ተከታታይ ጊዜ እየተጫወቱ ስለሆነ ዘና የሆነ እንጂ መጀመሪያ ምናምን ስትመጡ የለም፣ ደንበኞቻችንን ወስደውብናል። ጊፍተሮቼን ወስደዋቸዋል። ያ ግማሽ በፖለቲካ ተቀይሞ ሄዷል። ለምን ለምን ታውሽን ብሎ እኔ አሁን